ጊዜ ነው። እንግዲህ አሁን ልሂድ ወይስ ገንዘቡን ትሰጭኛለሽ? ምን አማራጭ አለኝ? ሰጥሻለሁ እኮ ስጪና፣ የጠበቅኩሽ ነው እንዴ? አሁን እርግብ የት እንዳለች ትነግሪኛለሽ ወይስ አትነግርኝ? ምን እያደረግሽ ነው? እየተጫወቱን ይመስልሻል? ይኸውልሽ ስምምነታችን እኮ እንደዚህ አልነበረ። እውነት ስታስብ እኔ ከአንቺ ጋር ስምምነት የማድረግ መስሎሽ ነበር? እንግዲያ ውስግደኝ ከዛ እርግብን እስከ መጨረሻ እረ፣ እባክሽ ሞኝ ነው እንደ መስዬ የምታይሽ? ይልቅ የት እንዳለች ንገሪኝ። እኔ እንደውም የት እንዳለች ጭራሽ ሌላ ጫዋታ። ይልቅ ስለወቀው የነገርሽኝን ነገር ምረሳው እንዳይመስልሽ። አሁን እርግ ቤት ነው ያለች፣ ግደኛ አልኩሽ እኮ። ለምን እገልሻለሁ? እንዲህ በቀላሉማ አልገልሽም። መጀመሪያ ሁለቱን እጆችሽን፣ ከዛ አንድ አይንሽን፣ ከዛ ከዛ እያልኩኝ አንድ እግር እስከሚቀርሽ ድረስ በዚህ ሽጉጥ እጫወትብሻል። ታዲያ ግደኛ፣ የትኛ ይሻልሻል? ቀኝ እጄ ሻልሻል ወይስ ግራ እጄ? እጭ አርግ መስራት ተጫወት ይሁን አይደለ? አንቾሻ ኦይ! እና ማናች መቀለልሽ ነው? እጭ ታውቂያቸዋለሽ? መቀለልሽ ነው? ወይኔ! ባዩሽ ከስንቱ ጀግና እንዳላመለጥኩ በአንድ ሴተኛ አዳሪ ምክንያት እንደዚህ ነው። የእርግብ ቦርሳ ሀና እጅ ላይ ገብቷል። ምናልባት ከሜላት ቤተሰቦች አንዳቸው ወደ እርግብ ቤት ወይም ወደ ሀና ቤት ከመጡ ያንን ቦርሳ ካገኙት በኋላና እንዳጋጣሚ ሆኖ ከፈተሹት ወርቁ ይገኛል። ከዛ ምን ያስባሉ? ሀና የሜላትን ወርቅ ወስዳ እቤቷ ተገኘ ተብሎ ይወራል። ይሄ ከባዱ ነገር ነው። ሌላው ሀና ሳታስበው እዛ ቤቱ እያደረች እየመጣች ግን፣ ከነገ ዛሬ እሷ ሲሻላት ወደ ቤት ይገባሉ እያለች ኖላዊ፣ ግን እዛ ቤት ውስጥ የለም የት ሄደ ይሆን? በፊት ከተምቹና ከአስር ጋር ይውላል ከነሱ ጋር ካሉ በኋላ ከተምቹ አጎት ጋር ይውል ነበረ። አሁን የት ነው? የተምቹ አጎትን ቢሆን ወደ ውጪ ከሄደ ሰነባብቷል። ታዲያ እነተምቹን ቢሆን እያሳሰባቸው አልመጣም። እንደውም እነተምቹና አስር እያሰቡ ያሉት ሀና ብዙ ነገር እያደረግንላት ስትመጣ ስንመጣ በሷ ምክንያት ብዙ ነገሮችን እያጣመተናል ብሏል። ተምቹም ቢሆን እርግብን ያጣሁት በሷ ምክንያት ነው ለሷ ብዙ ነገር እየዋሸዋት ስለነበረ አሁን ላይ ደግሞ ስለዋሸዋ ትርቃኛለች። ይሄኔ ለሷ ማስታወሻ የሚሆነኝን አንድ ቦርሷን ብቻ ወስጄ ይባታለሁ። ውስጡን ምን እንዳለ እንኳን የማያውቀው ተምቹ ወስዶ በአደራ መልክ ለሃና ይሰጣታል። አና ጋር እቃው እንግዲህ በሰላም ይቀመጥልኛል ብሎ ስላሰበ ነው እሷ ጋር ይሰጣት። አናም ነገሩ አልገባትም። የማን ቦርሳ እንደሆነ እንኳን ጭምር አታውቅም። ቀድመው ቢሆን እርግብን አፍቅሯታል ብላ ብትናገር ወይ ቢነግሯትም ነገሩ ትጠረጥር ነበረ። እሷ ወንጀለኛ ነች ከሷ ራቁ ብላ ትነግራቸዋለች። አና በዚህ ሰዓት ከሰላም ጋር ወይንም ከዛው ከአንዱ ወንድሟ ጋር ወደ ራሷ ቤት ትገባለች። ቀጣዩን ክፍል ነው የምነግራችሁ። ወደዛ ከገባች በኋላ ምናልባት እሷ ወደዛው ወደዚህ ሽር ጉድ በምትልበት ሰዓት ላይ ሰላም ወይ ደግሞ ሌሎቹ ሜላትም ልትሆን ትችላለች ይሄ ቦርሳ የማን ነው ብላ መፈተሻቸው ወይ ደግሞ እንደ አጋጣሚ እንደ ቀልድ ማየታቸው ላይቀር ይችላል። ውስጡ ምን እንዳለካዩ በኋላ ወርቁ እንደሆነ ሲገባቸው አንቺ ጋር ወርቁ ምን ይሰራል ብለው እሷን መጠየቋ አይቀርም። እንዲሁም እሷን ሳይጠይቋት ጥርጣሪዋን እንዳለ ወደ ሃና ሊያደርጉም ይችላሉ። ይሄ አስፈሪው ክፍል ነው የሚሆነው። እናንተ ምን ትገምታላችሁ? ሐሳብ፣ ኮሜንት አስተያየታችሁን እየሰጣችሁን በቀጣዩ ክፍል ምን ይፈጠራል የሚለውም በዚሁ ቪዲዮ ቀንጨባርጌ ከዚህ በኋላ አሳያችኋለሁ። አዳዲሶች ይሄንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቦርሳው ውስጥ ወርቆቹ አሉ ተምቹ እስካሁን ድረስ ውስጡ ምን ይሁን ምን ምን የሚቀመጥ ችግር የለብኝም ብቻ የእሷን ማስታወሻ አንድ ነገር እንኳን እኔ እኔ ጋር መቀመጥ አለበት ብሎ ስላሰበ ከዚህ በኋላ ላገኛት አልችልምም ብሎ ራሱን አሳምኗል። ለዛም ነበረም። የርግብን ቦርሳ ወስዶባት ወይንም መጀመሪያ ሱቅ እንዳስቀምጠው የነበረውን ይዞ ራሱ ጋር ያደረገው ነገር ግን እንደ እድል ሆኖ አሁን ላይ አና እጅ ገብቷል። ምናልባት ከነ ሜላት ቤተሰቦች ውስጥ አንዳቸው ወደ ሃና ቤት ሄደው ነገሮችን እሷን ለመጠየቅም ሆነ ለማንኛውም ነገር ሄደው ያንን ቦርሳ ድንገት የሚፈትሹ ከሆነ ወርቁ እሷ ጋር እንዳለ ይታወቃል ማለት ነው። በዛ ሰዓት ሁሉም ሰው የተሳሳተ አመለካከት ይኖረዋል። ወርቁን የወሰደች ዮሐና ነች ወይ ብለው ሊያስቡ ይችላሉ። በቀጣዩ ክፍል ይሄ አንዱ ሊፈጠር የሚችለው ነገር ነው። ሌላው የባዩሽ ጉዳይ፣ ባዩሽ እንግዲህ በስተመጨረሻም ቢሆን ነገሮች እሷ ላይ እንዳለ እየተጣመሙባት ሲመጡና እድል አልቀናትም ሲል ወርቁን ለመመለስ ውሳኔ አቀረበች። በዛ ሰዓት ግን ለሜላት ያላትን እውነታ እንዳለ የነገረች አትመጣች። ለምሳሌ 50 ሺህ ብር እንደተጠየቀችና እርግብ የት እንዳለች ምናምን የሚነግረኝ ሰው አለ ብላ ስለምታስብ ለሜላት ይሄንን ዝርዝር አርዳት ትነግራታለች። ከርግብ ጋር ያለችዋ ጓደኛዋ አላመነቻትም እርግብን ለዛም ነበረ ከጀርባዋ ስትፈትሻትና ለምን ምክንያት እዚህ እንደመጣች ሁላ ስታጣራ የነበረው ያንን ደርሳበታለች። ከደረሰችበትም በኋላ ወርቅ ይዛ እንደጠፋችና አሁን ላይ የተደበቀችበት ቦታ ወደ ውጪ እስክትወጣ ድረስ እንደምትቀመጥ ያ ደሞ ወደ ውጪ ከወጣች በኋላ እኮ እኔ ነኝ የሚያዘው ያ ማለት አንቺ ጋር ደብቀሻት ነበር ሁላ ተብሎ እኔ ላይ መወራቱ አይቀርም። አሁን እየሰራው ያለው ስራ እስከ መች ነው ምሰራው ብላ ይህንን ለራሷ ትጠይቃለች። ከዛም በኋላ ግን በዚህ መሃል ላይ አንድ ነገር መጠቀም እንዳለባት ትረዳለች። ያም ቢሆን ወይ ወርቁን ማግኘት ነው፣ ወይ እርግብን አስይዛ ደግሞ የራሷን ድርሻ ማግኘት ነው። በዚህ ነበረ ወርቁን መጀመሪያ ቤት ውስጥ ስትፈትሽና ስትበረብር እርግም መታ ስትጠይቃት። እርግብ ለምንድን ነው ቤቱ የተዝረከረከው ስትላት፣ እሷም ደሞ አይ አይጥ ምናምን ብላ ነገሩን ሸውዳት ነበረ። ነገር ግን ወርቁን ነበረ በዛ ሰዓት እየፈለገች ነበረው፣ ወርቁን አላገኘችም። እዛም ነው ሁለተኛ አማራጯን የተጠቀመችው። ሁለተኛ አማራጯ የነበረው ያው እርግብን ማስያዝ ነው ማለት ነው። ነገር ግን በዚህ አጋጣሚ አንድ ጥቅም ማግኘት ይኖሩበታል። ያ ጥቅም የነበረው ሃምሳ ሺህ ብሩን ከባዩሽ መቀበል ነው። ባዩሽ ግን ሜላትን ሄዳ ያንን ብር እውነታውን ትነግራትና። ሜላትን ጠይቃታለች። ሜላትም ያለማንገራገር ነበረ ነበር የዚህ ነገር መጨረሻውን ማየት ስለምትፈልግ 50 ሺህ ብሩ ሰጥታ ይላከቻት። ባዩሽ በዚህ አጋጣሚ ብሩ እጃው ከገባ በኋላ ይህንም አንድ ቀልድ መስጠት አልችልም አስፈራርቻት እኮ የት እንዳለች ትክክለኛውን ልትነግረኝ ትችላለች በሚል ሁኔታ ላይ እርግብ ጋር የነበረችውን ልጅ ታገኛታለች። በዚህ መሃል ሁለቱ አለመግባባት ይፈጠርና ባዩሽ ሽጉጥ ትደቅንባታለች በዛ ሰዓት ምንም የመስጠት እድል እንጂ ሌላ አማራጭ አይኖራትም። ግን አጋጣሚው እንደዚህ ነበረ። ሁለቱ ያሰቡት የመጨረሻው ውሳኔያቸው ባዩሽን ማስያዝ ነው ማለት ነው። አስር ግን ተናግሮታል። እነሷን ካስያዝናት ቤተሰቦቿ እኛ ላይ ምናልባት ሊናደዱ ይችላሉ። እሷ እንድትያዝ አይፈልጉም። ነገሩን በቤተሰብ መጨረስ ነው የሚፈልጉት ብሎ አስርም ሚስጥሩን ያውቃል። የባዩሽና የሜላትን ግንኙነት የባዩሽና የሜላት ግንኙነት ለሁሉም እንደተናገረችው ከሆነ አና እስካሁን ለምን ዝም አልሽ? እሷ እንደመታችሽ አውቃ ብላ ለሚላት ተጠይቃት ነበረ። በጠየቀችበት ሰዓት ግን እኔና ሚላት ወይንም እኔና ባዩሽ ከዚህ በፊት በጣም ነው የምንተዋወቀው። የልጅነት ጓደኛ ማሞች ነበርን፣ ያኔ ብዙ ነገርን አብረን አሳልፈናል። አሁን ላይ እሷ ነገሮች ብዙ ነገሮች ስለተጣመቡባትና ችግር ውስጥ ስለገባች ነው ይህንን ነገር የምታደርገው። እኔና እሷ እናንተ ሰዓት መጡ በፊት ነው የምንተዋወቀው። ስለዚህ ነገሩን ቀለል አድርጌ በፖሊስ ማስያዝ አልፈልግም። ራሴ መፈታው ነገር ከሆነ ራሴ ፈተዋሉ ብላ ነበር የተናገረችው። በዚህ ሰዓት ሃናም ሆነ ሌሎቹም መስማማታቸው ግዴታ ሆነባቸው። አስርም ወይንም ደግሞ ምን አሴ ራሱ መስማማት እንዳለበት አውቋል። ግን በድብቁ ከተምቹ ጋር ሲነጋገር ተምቹ በጣም እንደተበሳጨና በፍቅር እንደተጎዳ አይቷል። ያኔ ግን ነገሩን ለማስተካከል የሚችለው ነገር ቢኖር በፖሊስ እሷን ማስያዝ ብቻ ነው። ለሃና ከዚህ በኋላ ምንም አይነት ዋስ ወይንም ምንም አይነት ነገር ሊሰጧት አይፈልጉም። ከሃና ጋር ሆነው ብዙ ነገር አተናል ብለው ነው የሚያስቡት። ስለዚህ ሃናም መርዳት ድሮ ቀርቷል፣ በእነሱ ጋር ማለት ነው። ለዛም ነበር ሃና ነገሮችን እንዳለ ቃል ብታስገባቸውም እሷን ለፖሊስ ለማስያዝ መጨረሻ ውሳኔ የወሰኑት። በሰዓቱ ግን አንድ ሰው አድኖላቸዋል። ያቺ እርግብ ጋር አብራ የምትኖረው ልጅ በፖሊስ ሳትያዝ በፊት ወይም ፖሊሶች ሳይመጡ በፊት እሷ ላይ ሽጉጥ ተደቅኖባት ነበረ። በተደቀነበት ሰዓት መጡ፣ እሷን ያዟት። ነገር ግን አሁንም ቢሆን ትክክለኛ እሷን የሚከሱበት አንድ ምክንያት የላቸውም ባዩሽን አዩሽ እስር ቤት ከገባች በኋላ በምን ልትከሰስ ትችላለች? ምናልባት በሽጉጥ ስላስፈራራች፣ ያ ምንም የሚያሳስር ነገር የለውም። ምናልባት የያዘችው ሽጉጥ ህጋዊ ከሆነ ያኔ አስፈራራችበት እንጂ ሌላ ነገር የለም፣ በዋስ ትወጣለች። ሌላው ምክንያታቸው ምን ይሆን? ሜላትን ስለመጣች ሜላትን ስለመጣች ደግሞ ትክክለኛ መረጃ አሁንም አምጡ ይባላል። ምናልባት እሷ ፖሊስ ጣቢያ በገባች ቁጥር አሻራ ስትሰጥ ከዛ በኋላ አሻራው ከዛ በፊት የወሰዱት አሻራ ጋር አንድ አይነት ከሆነ በዛ መልኩ ልትያዝ ትችላለች። ግን ሜላት በዚህ መልኩ ልታገዛት ነው። እስር ቤት በገባች ቁጥር አሁን ላይ ሜላት ዋስ ሆናት የምታስወጣት ይሆናል ማለት ነው። ይሄንንም የምታረገው የራሷን አሁንም ቢሆን ያልጨረሰችው አሁንም እውነቱን የምታውቀው ምትፈልገው ነገር አለ ሜላት። ስለዚህ ባዮች ትወጣና አሁንም ቢሆን የጀመረችውን ነገር እንድትጨርስላት ታደርጋለች ማለት ነው። የሃና የመጨረሻው ጉዳይ ደግሞ ምን ይሆን? ሃና አሁንም ቢሆን ወደ ህይወቷ አዲስ ሰው መጥቷል። ያም የትምህርት ቤት ጓደኛቸው ነው። የሰላምና የሷ ጓደኛ ሚባል ደረጃ ነገሩ ግን እንደዛ የሚቀጥል አይሆንም። ይህን ያልኩበትም ምክንያት ልንገራችሁ። ሁለቱ የሚቀራረቡበት አይነት ነገር በወንድምና በእህትም ቢሆን ግን እሱ ያለ ምክንያት አይደለም። አንዴ በቅርብ ሰዓት ውስጥ መጥቶ ሊተዋወቃትና በደንብ ሊያወራት የፈለገው የራሱን ፍቅር ይደብቃል። በዛ ላይ ወዳሃለው እያለች የምታስጨንቀው ሌላ ሴት አለች። እሷንም ቢሆን አብሯት መሆን አይፈልግም። ነገር ግን አብሯት መሆን የማይፈልገው ሌላ የወደው ሰው ስላለ ነው ማለት ነው። ያች ሃና ነች። ነገር ግን ለሱ ከሷ ላለመራቅ ሲል በሷ ውሳኔ ተስማምቷል። የሷ ውሳኔም በወንድምና በእህት በደንብ መቀራረብ። በዚህ ሰዓት ተምቹና አስር ግን ሲነጋገሩ ይሄን ሁሉ የሚያውቁት ነገር የለም። አስርም ቢሆን በጣም ይወዳታል፣ ያፈቅራታል እስካሁን ድረስ አልነገራትም። እስቲ እናንተ ኮሜንት ላይ ሃና የአስር ብቻ ናት ብቻ እያላችሁ ኮሜንት ስጡበት በሌላ መንገድ ኖላዊ ጠፍቷል አላላችሁ? ኖላዊ በዚህኛው ክፍል ጠፍቷል። አና ያው እነ ሜላት ጋር እያደረች መታለች። እዛ በምታድርበት ጊዜ ኖላዊ ቤቱ እንኳን አያድርም። ይሄንንም የሚያረግበት ምክንያት ደግሞ እዛ ቤት ውስጥ ብቻውን አለመደም። አና መጀመሪያውኑ የፈራው ነገር እየደረሰበት ስለሆነ ከዛ ጠፋ ያለ ነው። ከተምቹና ከአስር ጋር አይገናኝም። ታዲያ ሌላ የት እየዋለ ነው? በፊት ከተምቹና ከአስር ጋር በማይውልበት ሰዓት ላይ ዛ መርማሪ ነኝ ብሎ የመጣው ወይንም የተምቹ አጎት ተብየው ጋር አብሮ ይውል ነበረ። አሁን አጎትየውም የለም። ኖላዊ ሎላዊ የትየዋለ ይሆን ይሁን ይሄም የሁላችሁም ጥያቄ ነው። በጣም አሳዛኙ ነገር ግን አሁንም ቢሆን ሃና ይከፋብኛል ብላ ቀን እየሄደችና እየጠየቀችው መምጣት መማይቀር ነው። ለቤተሰቦቿ ለሜላትም ቢሆን የነገረቻት ነገር እኔ አንቺ እስክትረጋጌ ጠብቄ ወደ ቤቴ ነው የምመለስ የምፈልገው ነገር ያለችውም እንደተናገረች ግን አሁንም ቢሆን አላደረገችውም ያ ማለት ወደዛ ቤት ተመልሳ እስካሁን ድረስ አልገባችም ማለት ነው። እስከ መች ድረስ ኖላዊስ ቶሎ ትደርስለት ይሆን ወይንስ ከተጎዳ በኋላ መትደርስ ይሆናል? የሐናና የኖላዊ ጉዳይም በጣም ትልቅ አሳሳቢ ጉዳይ ነው። ሌላው የባዩሽም ቢሆን የእርግብ ጉዳይ ባዩሽ እርግብ እንድትያዝ አትፈልግም። ያም የሆንበት ምክንያት ሌላ የምታውቃቸው ሚስጥሮች እርግብ ጋር ስላሉ እርግብ ከተያዘች በኋላ ነገሩን እዛ ጋር ትቋጭብኛለች ብላ ስለምትፈራ ባዩሽ ከቻለች ወርቁን ብቻ ልትመልስ ትችላለች፣ የመጨረሻ አማራጯ የሚሆነው ካልሆነ፣ ግን አሁንም ቢሆን ወርቁን ትጠቀምበታለች። ምናልባት እጇ እስኪ ገባ ድረስ ጠብቃ በዛው እስከ መጨረሻው ትጠፋለች ማለት ነው። ባዩሽ ግን ከወርቁ በላይ ሌላ ነገር ወይ ሌላ ጥቅም የምትፈልግ ከሆነ አሁንም ቢሆን ከሜላት ጋር ያላትን ዝምድና ድጋሚ ወይንም እምነቷን ለመመለስ ትሞክራለች ማለት ነው። ይህን የምታረገው ድጋሚ ከፍ ያለ ጥቅም ለማግኘት ስትል ነው። ያን የምታረገው ይመስላችኋል? ይሄስ በምን መልኩ ሊቋጭ ይችላል? ያህና እዛ ቤት መቆየት ስለ ኖላዊ ትልቁ ጉዳት ምን ይሆን? ያንንም እዚሁ ሐሳባችሁን ኮሜንት ላይ እያስቀምጣችሁልኝ አንድ የግል ስራዬን ላስተዋውቃችሁ። እዚሁ አዲስ አበባ ውስጥ ቁጭ ብዬ እዚሁ ከሱቄ ጀርባ ነው ቪዲዮ እየሰራሁላችሁ ያለሁትና ሱቄ ኤሌክትሮኒክስ እቃዎችን የምሸጥበት ነው። ስልኮች፣ የተለያዩ ጂፓሶች፣ ቲቪ ምናምን እና እንደዚህ አይነት እቃዎችን የምትፈልጉ ካላችሁ ከውጪ ሆናችሁ እኔን በማዘዝ እዚህ አዲስ አበባ ውስጥ ላሉ በአንድ ቀን ውስጥ አደርስላችኋለሁ። ለምሳሌ የተለያዩ ስልኮችን ወይንም ጊፍት ሊሆን ይችላል። ለሰው መስጠት ከፈለጋችሁ ለቤተሰቦቻችሁ፣ ለዘመድ፣ ለፍቅረኛችሁ ምንም አይነት ዕቃ ይሆናል። ኤሌክትሮኒክስ የተባለው እንዳለ እኔ ልክላችኋለሁ። አዲስ አበባ ውስጥ በአንድ ቀን ውስጥ የምናደርስ ይሆናል። የተለያዩ ሀገሮች ግን የእናንተን ዕቃ ሰብስበን አንድ ላይ የምንልክ ይሆናል። ይሄም የአንድ ሳምንት ጊዜ ይፈጃል። አዲስ አበባ ውስጥ ግን ማንኛውም ቦታ ሊሆን ይችላል፣ በአንድ ቀን እቃውን እናደርሳለን። ለእምናታቸው አታሳስቡን። ከዚህ በፊት የላክናቸው እቃዎች ስላሉ ስለነሱ ለእናንተ መረጃ መስጠት እንችላለን። የናክልላቸው ሰዎችም እናንተ ማውራት ይችላሉ ማለት ነው። በዚሁ አጋጣሚ እነዚህ ኤሌክትሮኒክስ እቃዎች ኔ ጋር የሌሉትን ሙሉ የዋጋ ዝርዝርና ማንኛውንም ከተስማማን ደሞ መላክ እችላለሁ። እኔ ወደ መርካቶ አካባቢ ስላለሁ ልብስ ሊሆን ይችላል ጫማ፣ ምንም አይነት እቃ ሊሆን ይችላል። ከሌላ ቦታም ቢሆን ገዝቼ እንልክላችኋለን። ይሄንንም ያልኩት ያው እንድታበረታቱኝና ብዙዎቻችሁ ደግሞ በዋናው ቻናል ይህንን ነገር ለቅቄ ነበር። ከዚህ በፊት አብዛኞቹ እየመጡ ዕቃውን እያዘዙ የነበረ በዚህም ብዙ ትርፍ ስናገኝ ነበር አብረን። ታዲያ ሌሎቻችሁም ከኔ ጋር መስራት የምትፈልጉ በቴሌግራም በዋትስአፕና በኢሞ ማውራት ትችላላችሁ። ስልኬ እዚህ ከስራ አስቀምጥላችኋለሁ። ይመቻችሁ።